እንዴት ካቶሊክ ሆንክ በዮሐንስ ፈሪ ትርጉም አካሉ ጳውሎስ ህዳር 1984 ዓመተ ምረት ምዕራፍ 2 በካቶሊክ ቤተ ክርስቲያን ውስጥ ክፍል አንድ። አንድ ገብጋቢ ጥያቄዎች። አንድ ቀን ኤሚሊ የሰጠችኝን ማስጠንቀቂያዎች ሁሉ ወደኋላ በመተው የካቶሊክ የጸሎት ስነ ሥርዓት ለመከታተል ወሰንኩ። በዚህም ጊዜ እድሜ 18 ዓመት ሲሆን በምስራቅ ዛምቢያ ሲኒዳ በምትባል ቦታ በሚገኘው በካዛ ሁለተኛ ደረጃ ትምህርት ቤት የአራተኛ ዓመት ትምህርት የንከታተል ነበር። ከሉሳካ ከወጣው ከአምስት ዓመት ወዲህ ወደ የትኛውም ቤተ ክርስቲያን ሂጅ አላውቅም ነበር። የሐዋርያት ሃይማኖት ተልኮም በትምህርት ቤት አካባቢም ሆነ በምኖርበት መንደር ቤተ ክርስቲያን አልነበራትም። በእያንዳንዷ እሑድ በአይነ ሕሊናዬ ወደ ሉሳካ እየተመለስኩ ሰዎች ደረታቸውን ሲመቱ በልሳኖች ሲናገሩና በከፍተኛ ድምፅ ሲዘምሩ ይታየኝ ነበር በእርግጥ የቂሳሪያ ሰዎች ከመጠመቃቸው በፊት እንኳን ቅዱስን እንደተቀበሉ አውቃለሁ። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 እስከ 48። እኔ ግን ከተጠመቅኩ አምስት ዓመት አልፎኛል። እስካሁን ግን ምንም አዲስ ነገር አላየሁም። ከሁሉም በላይ በእምነቴ ብቸኛ መሆን በጣም አስቸጋሪ ስለነበረ የኔ ነው ብዬ የምታቀፍበት ማኅበረሰብ አስፈለገኝ። በቅርብ የምትገኝ ቤተ ክርስቲያንም በጥቂት ሜትሮች ርቀት በትምህርት ቤቱ ግቢ ውስጥ የተሰራችው አነስተኛ የካቶሊክ ቤተ ክርስቲያን ነበረች። የትምህርት ቤቱ ስራ ይካሄድ የነበረው ሁልጊዜ ወደዚያች ቤተ ክርስቲያን ሲሄዱ በማያቸው በማርያም ወንድሞች ማህበር ነበር። አምልኳቸውና ታማኝነታቸው ለሰይጣን ነው ብላ ኤሚሊ የተናገረችው እውነት ይሆን እያልኩ ማሰብ እገረም ነበር። የካቶሊኮች ለምስል ወይም ለጣዖት የመስገድ ጉዳይ ሰውነት ይሆን እያልኩ፣ ቅን ጥያቄና የማወቅ ጉጉት በተቀላቀለበት ስሜት የእሁድ ጸሎት ስርዓታቸውን ለመስማት ለመከታተል መወሰንኩ። ምክንያቱም ይቀርብባቸው የነበረው ክስ ትክክል መሆን አለመሆኑን ማረጋገጥ ነበረብኝና፣ እንደ ሄድኩም ባደረግኩት ነገር እግዚአብሔር ደስተኛ ነው ወይስ አይደለም እያልኩ እገረም ነበር። ክፍል ሁለት። የካቶሊክ ቤተ ክርስቲያን አገልግሎት። ለመጀመሪያ ጊዜ ወደ ቤተ ክርስቲያኗ ስገባ የቤተ ክርስቲያኗ ሩቡ በምእመናን ተሞልቶ ነበር። በቀጥታ ከመንበረ ታቦቱ ፊት ለፊት ወደሚገኘው አግዳሚ ሄጄ እንደተቀመጥኩኝ የማርያምን የዮሴፍና የክርስቶስን መስቀል ምስሎች አየሁ። እነርሱንም እንደ ጣዖት ምስል ቆጠርኳቸው። በዚህም ምክንያት የጭንቀት ስሜት ተሰማኝ። ልቤን በፍጥነት ይመታ ጀመር። ወዲያውኑ ልወጣ ምንም ያህል አልቀረኝም ነበር። ነገር ግን ካህኑ ሲሰብክ ለመስማት ስለፈለግ ቆየሁኝ። ካህኑ በአራት አገልጋይ ወጣቶች ታጅቦ እንደገባ እያንዳንዷን የካህኑን እንቅስቃሴ ጥንቃቄ በተሞላበት አትኩሮት ተመለከትኩ። በመጀመሪያ ካህኑና አገልጋዮቹ ወጣቶች ሲገቡ ሁሉም ብድግ ብሎ ቆመ። ከዚያም ካህኑና ወጣቶቹ ወደ መንበረ ታቦቱ ከመሄዳቸው በፊት ጀርባቸውን ለምእመናኑ በመስጠት ጎንበስ ብለው ተሳለሙ። ወደ መንበረ ታቦቱ ሲሄዱ ይኸዋ ለጣውቶቻቸው መስገዳቸውን ቀጠሉ በማለት ለራሴ ተናገርኩ። ከዚያም በኋላ በአብና በወልድ በመንፈስ ቅዱስ ስም እያለ የመስቀል ምልክትን አማተበ። በዚያ ወቅት ከዚህ በፊት የሰማዋቸው የተለመዱ ቃላት በካቶሊክ አፍ ሲነገሩ ለመጀመሪያ ጊዜ ሰማው። ሮማውያን የሚያደርጓቸው በማለት ኤሚሊ የዘረዘረቻቸው ሌሎች ድርጊቶች ግን አንዳቸውም አልነበሩም። ምንድን ነው ምንድነው የማይሆነ የምሰማው ብዬ ራሴን ጠየቁ። ለዚህ ጥያቄ መልስ ከማግኘቴ በፊት ግን ካህኑ የእግዚአብሔር አብ ጸጋ የጌታችን የኢየሱስ ክርስቶስ ሰላምና የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን ሲል ሰማሁኝ። ህዝቡም ከርሱም ጋር ይሁን ብሎ መልስ ሰጠ። ካህኑም ወንድሞቼ፣ እህቶቼ ሆይ የተቀደሱትን ምስጢራት ለመፈጸም የተገባ እንድንሆን ኃጢአታችንን እንናዘዝ በማለት ቀጠለ። ከትምህርት ቤት መምህራኖች አንዱ የቅዳሴ ጸሎትና የዕለቱ የመጽሐፍ ቅዱስ ንባቦች ያሉበትን ሁለት ገጽ ወረቀቶች ሰጠኝና የኑዛዜው ጸሎት አብሬ ደግሞ ጀመር። ሉሳካ በነበርኩ ጊዜ ወንጌልን ላልሰሙ ለመስበክ ስንሄድ ወደ እኛ እምነት የሚለወጠውን ሰው ኢየሱስን ካመንክና እንደ ግል አዳኝህ አድርገህ ከተቀበልከው ከእኔ ጋር በመቀጠል ይህንን ጸሎት ድገመው እንለው ነበር ጸሎቱም የሚከተለው ነበር ጌታ ኢየሱስ ሆይ ህይወቴን አንተ እንድትቆጣጠረ ፈልጋለሁ መጥፎ አመሎቼን ሁሉ አቁሚያለሁ ሰይጣንን አወግዛለሁ አንተ ደግሞ እንደ ግላ አዳኝ አድርጌ ወስጄሃለሁ አሜን አሁን ያደረስኩት የንስሐ ጸሎት ግን ምንም እንኳን ክርስቲያን ብሆን ሁልጊዜም ኃጢአተኛ ሆኜ እንደምኖር እንዲገነዘብ አድርጎኛል። ወደ ጌታችንና አምላካችን ስለ እኔ እንዲጸልዩልኝ ሌሎችን የመለመኑ ሁኔታ አንዱ ስለ ሌላው ኃጢአት ከእግዚአብሔር ይቅርታን ያገኝ ዘንድ እስከ መጸለይ ድረስ ክርስቲያኖች እርስ በርስ መዋደዳቸውን እንድገነዘብ አደረገኝ ከዚያም እግዚኦታን ጌታ ሆይ ማረን፣ ክርስቶስ ሆይ ማረን የሚለውን ጸሎት ደግመን። ይህም የእኛን ቤተ ክርስቲያን አስታወሰኝ። ምክንያቱም በእኛ ቤተ ክርስቲያን ብዙ ሰዎች ከጌታ ይቅርታን የሚጠይቁት በየግል ጸሎታቸው ስለሆነ ነው። ቀጥሎም ያ ታላቅ የምስጋና ጸሎት ተከተለ። ስለዚህ ጸሎት ለማሰብ እንኳ ፋታ ሳላገኝ ካህኑ እንጸልይ ሁሉን የምትችል ዘላለማዊ አምላክ ሆይ ኢየሱስ በዮርዳኖስ ወንዝ ሲጠመቅ መንፈስ ቅዱስ በላዩ ላይ በወረደ ጊዜ የምትወደው ልጅህ እንደሆነ ገለጥከው። በውሃና በመንፈስ ቅዱስ ዳግመኛ የተወለድነውን እኛ ልጆችህን ለጥሪያችን ታማኝ እንድንሆን አድርገን ሲል ሰማሁኝ። ካህኑ መንፈስ ቅዱስን ሲጠቅስ በእርግጥ ሰምቼው ይሆን? እነዚህ ሰዎች በእርግጥ መንፈስ አላቸውን እያልኩ ራሴን እጠይቅ ጀመር። አየውና እሰማው የነበረው ሁሉ አያለሁ እሰማለሁ ብዬ ከጠበቅሁት ፍጹም የተለየ ነበር። ለማንኛውም ስነ ሥርዓቱ ገና መጀመሩ ነውና ትንሽ ልጠብቅና ልይ ስላሰብኩኝ፣ በዚህ ሁሉ መሀከል ግን በእግዚአብሔር ተቀባይነት ያገኘችው ብቸኛዋ ቤተ ክርስቲያን እኔ የተጠመቅኩባት መሆኗን ለራሴ ለማረጋገጥ ስል እጸልይ የነበረው በስርዓት ውስጥ ሊኖር የሚችለውን ጉድለት ብቻ ነበር። በዚያን ጊዜ እድሜ 18 ዓመት ሲሆን የአራተኛ ዓመት ትምህርት የንከታተል ነበር። ከዚህም በተጨማሪ ገና ከጀምሮ የተገነዘብኩት ሌላ ልዩነትም ነበር። ይኸውም በእኛ ቤተ ክርስቲያን ውስጥ ክርስቲያኖች ይጮሃሉ እጃቸውን ያጨበጭባሉ እየዘመሩም ጭራሽ የሚደንሱ ሲሆን በዚያን ዕለት ጠዋት የካቶሊክ ቤተክርስቲያን የቅዳሴ ጸሎት ሥነ ሥርዓት ውስጥ ግን የዚህ አይነት ነገር አይታይበትም ነበር። መዝሙሮቹ ዝግ ያሉ ግን ትኩረትን የሚስቡ በቀላሉ የሚደመጡና የሚታወሱ ነበሩ። ክርስቲያኖች የኑዛዜ ጸሎትን በሚደግሙበት ጊዜ ገጻቸው ላይ የመጸጸትን ንባብ ይታያል የምስጋና ጸሎትን በሚደግሙበት ጊዜም ማንም አይፈነድቅም ነበር። እንዲሁም የካህኑ ጸሎት እጥር ምጥን ያለ። እነዚህ ሁሉ የመንፈስ ቅዱስ አለመኖር ምልክቶች ነበሩን ብዬ በመጨረሻ ራሴን ጠየቅኩ። ክፍል 3 የእግዚአብሔር ቃል። ዕለቱ የመጀመሪያዊ መጽሐፍ ቅዱስን ምንባብ ለአህዛብ ፍትህንና ሰላምን የሚያመጣው ባሪያው ላይ እግዚአብሔር መንፈሱን እንደሚያደርግበት የሚናገረው ትንቢተ ኢሳይያስ ምዕራፍ 42 ነበር። ይህ መንፈስ ቅዱስን የተቀበለ ባሪያ በባህሪው የማይጮህ ድምፁን፣ በየመንገዱ የማያሰማ ስለነበረ እኔ ከተማርኩት ጋር ተቃራኒ ነበር። እንደ ኤሚሊ አባባል ሲጸልዩ መጮህ፣ ደረትን በኃይል መምታት፣ በልሳኖች መናገር፣ ከፍ ባለ ድምፅ መዘመርና የመሳሰሉት የመንፈስ ቅዱስ በቤተ ክርስቲያን ውስጥ መንገስ ምልክቶች ነበሩ። ለእኔ ያልተለመዱ የነበሩት ንባቦች ግን ስህተቷን የሚያረጋግጡ ይመስላሉ። ከመጀመሪያ ተደናግሬ ነበር። ነገር ግን ሮማውያን ከእኛ የተለየ መጽሐፍ ቅዱስ አላቸው ያለችው በአእምሮዬ መዝግቤው ስለ ነበር ምንባቡን በራሴ መጽሐፍ ቅዱስ በኋላ ደግሜ ያነባዋለሁ ብዬ በማሰብ ተረጋጋው። ሁለተኛው አንባቢም ጴጥሮስም ለቆርኔሌዎስና በቤቱም ውስጥ ለነበሩት እንዲህ ሲል ተናገረ አሁን የተገነዘብኩት እውነት ቢኖር እግዚአብሔር ለማንም እንደማያዳላ ብሎ ሲጀምር መንፈስን የረበሸው ልቤም መምታቱን ዘነጋ። ቀጥሎም አንባቢው ነገር ግን እግዚአብሔርን የሚፈራና ትክክለኛውን ነገር ሁሉ የሚያደርግ ከየትኛውም ሕዝብ የሆነ ሰው በእርሱ የተወደደ መሆኑ ነው። በእርግጥ እግዚአብሔር ቃሉን ወደ እስራኤል ሕዝቦች ይልኳል። የሰላም መልካም ዜናም በኢየሱስ ክርስቶስ የመጣው ለእርሱ ነው። ነገር ግን ኢየሱስ ክርስቶስ የአህዛብ ሁሉ ጌታ ነው የሚለውን ምንባብ ሲቀጥል ልቤ አሁንም ሌላ ትርታ ዘነጋ። የዚህ አይነት ቃላት ከሮማዊ አንደበት እንደምሰማም ፍጹም ማመን አቃተኝ። አሁንም ምንባቡ ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን እናንተ ታውቃላችሁ። የናዝሬቱን ኢየሱስ እግዚአብሔር በመንፈስ ቅዱስ በኋላም ቀብቶታል በማለት ሲቀጥል፣ ይህንን ደግሞ በቤተ ክርስቲያናችን ውስጥ በተለይም ጥምቀት ከመሰጠቱ በፊት አልሰማሁትም ነበርን? ብዬ ራሴን እጠይቅ ነበር። ካህኑ ደግሞ ወንጌሉን ካነበቡ በኋላ ስብከት ጀመረ። በስብከቱም ወቅት የተናገረው አንድ ነገር ለመጀመሪያ ጊዜ ልቤን ነካው። ይህም የእግዚአብሔር መንፈስ ቅዱስ ውድ ልጅ የሆነው ኢየሱስ በዮርዳኖስ ወንዝ በተጠመቀ ጊዜ በእርሱ ላይ ወረደ፣ እያንዳንዳችን ለጥምቀታችን ታማኞች ሆነን የክርስትና ሕይወታችንን እንኖር ዘንድ ወደ እኛም ይመጣል ያለው ነበር። ቤተ ክርስቲያኗን ለመጎብኘት የመረጥኩበት ያቀን በእርግጥ የጌታ ጥምቀት በዓል ነበር። ሰዎቹ እምነታቸው እንዲኖር የጌታ መንፈስ ይመራቸው እንደነበረ እርግጠኞች ነበሩ። በእምነቴ ጸነቼ እንድኖር የሚያደርገኝ መንፈስ በእኔም ላይ ይኖር ይሆን ብዬ አሰብኩ። ይህም ሐሳብ ሰላምንና በራስ መተማመን አጎናጸፈኝ። ያንን ካህንም ብዙ ጥያቄዎችን ልጠይቀው ፈለግኩ። ክፍል አራት። ካቶሊኮች የሚያምኑት ምን ስለመሆኑ። ኢየሱስ በዮርዳኖስ ወንዝ እንደተጠመቀ የእግዚአብሔር ልጅ እንደሆነና የዓለም መድህን መሆኑን እነዚህ ሰዎች በግልጽ እንደሚያውቁ ተረዳሁኝ። በዚህ የካቶሊኮች እምነት ላይ እያብሰለሰልኩ፣ ሌላስ ምን ያምኑ ይሆን እያልኩ በሐሳቤ በመደነቅ ላይ ሳለሁ የስብከቱን መጠናቀቅ ለማመልከት ካህኑ ከህዝቡ ጋር በመስቀል ምልክት አማተበ። ይህ አድናቆቴ የካቶሊክ ሃይማኖት ዋና እምብርት በሆነውና ሁሉ አንድ ላይ በሚደግሙት ቀኖና ሃይማኖት ዘሐዋርያት በተባለው ጸሎት መልስ አገኘ። እውነት ካቶሊኮችን ሁሉ ያምናሉንም። አንድ ሰው ከዚህ የበለጠ ለማመን ምን ያስፈልገዋል? ለእነዚህ ሰዎች የመንግስተ ሰማይ በር የተዘጋችው ይህንን ስላመኑ ነውን? እያልኩ ከልቤ እግዚአብሔርን ጠየቅኩ። ይህንንም ሳደርግ በአእምሮዬ ሁሉ ነገር ተደናግሮብኝ ነበር። በእኛ ቤተ ክርስቲያን የሐዋርያት ጸሎተ ሃይማኖት የሚባል ጸሎት አልነበረም። ላስታውስ እንደቻልኩት ግን ከአንድ ነገር በስተቀር እኛም የምናምነው የነበረው በጸሎታ ሃይማኖት ውስጥ ያለውን ነው። የማናምነውም ቅድስት ካቶሊካዊት ሐዋርያዊት የሚለውን ነበር። እኛ የምናምነው በኢየሱስ ነው። ከዚያ በኋላ ይህንን ጸሎት ብቻ አስብ ስለነበር የቀረውን የቅዳሴውን ክፍል በትክክል አልተከታተልኩም። ሉሳካ በነበሩ ጊዜ ሰማይ ነበረው ሰባኪው በትክክለኛው መንገድ የምንራመድ እኛ ብቻ መሆናችንን ለማረጋገጥ ከመጽሐፍ ቅዱስ ምንባብ ውስጥ እየመረጠ በማንበብ የሚሰጠውን ስብከት ነበር። ሰባኪው ይህንን ወይም ያንን አድርገዋል እያለ ሌሎች ቤተ ክርስቲያኖችን ሲወነጅል፣ ህዝቡም አሜን እያለ ይመልስ ነበር። ሰባኪው ከመጽሐፍ ቅዱስ የተውጣጣው ምንባብ እንደ ክርስቲያንነታችን ለእኛ ምን ትርጉም ሊኖረው እንደሚችል እያብራራ የእግዚአብሔርን ቃል ብቻ ሲሰብክ በህይወቴ ለመጀመሪያ ጊዜ ሰማሁት በካቶሊኩ ካህን ስብከት ነበር። የትኛውንም ቤተክርስቲያን ባለመወንጀሉ ተገረምኩ። ካቶሊኮች ለእግዚአብሔር ከሚሰጡት ክብር ይልቅ ርዕሰ ሊቃነ ጳጳሳትን እንደሚያወድሱ ሰማ ነበር። ነገር ግን በዚህ በተከታተልኩት የቅዳሴ ጸሎት ውስጥ የርዕሰ ሊቃነ ጳጳሳት ስም ሲጠቀስ የሰማሁት ካህኑ ጌታ ሆይ፣ በምድር ላይ የምትጓዞውን ቤተ ክርስቲያንን ባርክ አገልጋይህን ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስንና ሌሎች ካህናት አገልጋዮች ሁሉ ባርካቸው ብሎ በሚጸልይበት ጊዜ አንዴ ብቻ ነው። ከቤተ ክርስቲያኗ እንደወጣው ከማንም ጋር ማውራት ደስ ስላላለኝ ተጣድፌ ወደ መኝታ ቤቴ በመሄድ በያዝኳቸው ሁለት ገጾች ላይ ያለውን ምንባብ በመጽሐፍ ቅዱስ ውስጥ ከሚገኘው ጋር አመሳከርኩ። ሁለቱም አንድ አይነት ነበሩ። ክፍል አምስት መጠራጠር ወደዚያች አነስተኛ የካቶሊክ ቤተ ክርስቲያን ከመሄዴ በፊት እኔ ራሴ ትክክለኛ እንደነበርኩ፣ ኤሚሊም ትክክለኛ እንደነበረች፣ ቤተ ክርስቲያናችንም ትክክለኛ እንደነበረች እርግጠኛ ነበርኩ። ቅዳሴውን ከሰማሁ በኋላ ግን መጠራጠር ጀመርኩ። ቅዳሴው ከውስጤ አንድ ነገር ያስወገደ ስለመሰለኝ ባዶ ጥርጣሬ ተፈጠረብኝ። ወደ ወንድሞቹ መኖሪያ ቤት ሄጄ በማንኳኳት የማርያም ወንድሞች ማህበር አባል ለመሆን ከልቡ ያስብ እንደነበር የማውቀውን አቶ ጄሪ ዶሰኪን አስጠራሁት። ስለ ብዙ ነገሮች ከእርሱ ጋር ከተከራከርም በኋላ እኔ ያለሁት በትክክለኛዋ ቤተ ክርስቲያን እንደሆነ እርሱ ግን እንዳልሆነ ተናገርኩት። ስለ ካቶሊክ ሃይማኖት ብዙ ለማወቅ እንደፈለጉ ገባው። ስለዚህ በቅዳሜው የትምህርተ ክርስቲያን ክፍል ለመመዝገብ ወሰንኩ። እነዚህን የትምህርተ ክርስቲያን ትምህርቶች በመወስድበት ጊዜም ስለ ካቶሊክ ሃይማኖት ብቻ ሳይሆን በአጠቃላይ ስለ ክርስትና ሃይማኖትም ተማርኩ። ከአንድ ዓመት ትምህርት በኋላ ከአዳም ጀምሮ እስከ ኖኅ እስከ አብርሃም እስከ እስራኤላውያን በመጨረሻም እስከ ኢየሱስ ድረስ እግዚአብሔር ለሰው ልጅ ስለነበረው እቅድ በጰራቅሊጦስ ዕለት በኋላ በቅዱስ ጴጥሮስ ራስነት ወይም መሪነት ርዕሰ ሊቃነ ጳጳሳትን የእግዚአብሔር ቤተ ክርስቲያን እንዴት እንደ ተስፋፋችና በዐሥራ ስድስተኛው ክፍለ ዘመን የማርቲን ሉተር ተቃውሞ በአብያተ ክርስቲያናት መካከል የጎላ መከፋፈል እንዲጀምር እንዴት እንዳደረገ ግልጽ የሆነ ግንዛቤ ሊኖረኝ ቻለ። በሁለተኛው ዓመት የትምህርተ ክርስቲያን ትምህርቴ ክርስትናን በአዲስና በተገቢ መንገድ መገንዘብ ቻልኩ። ኤሚሊ ኢየሱስን ስለማየቷ በሕልማ ወደ መንግሥተ ሰማይ ስለመሄዳና ስለ ሌሎችም ተመሳሳይ ነገሮች ትነግረኝ የነበረው ሁሉ እንደ ሕፃን ሥራ ቆጥረው ጀመር። ነገር ግን ትምህርቱን ለመጨረስ በተቃረብንበት ጊዜ እንኳን ግን አልወሰንኩም ነበር። ወደ ካቶሊክነት ልለወጥ ወይስ አልለወጥ እያለ ህሊናዬ ሊወስን አልቻለም። በዚህ መካከል የአዙሪት በሽታ እየከፋ ስለመጣ የትምህርቴን ደረጃ አምስት ላይ እንዳደረስኩ በሁለተኛ መንፈቀ ትምህርት ወይም ሴሜስተር ወቅት ወደ ቤቴ ተመልሼ ሕክምና እንድከታተል ዶክተር ወደ ሉሳካ ላከኝ።